ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ሀይ ሮዚ ነኝ በድጋሚ። እንግዲህ ዛሬ አዲስ ብሎግ ከረጅም ጊዜ በኋላ እንግዲህ ጠፍቼ ጠፍቼ ዛሬ መጥቻ አለሁኝ። አዎ በጣም ጠፍቼ ነበረ፣ ይቅርታ አርጉልኝ። እንግዲህ በእውነት በጣም የሮዚ ፋሚሊ የሆናችሁ ሰዎች በጣም ብዙዎቻችሁ ስትጽፉልኝ ነበረ፣ ጠፍቼ ነበረ። አይ ነው በጣም ትንሽ ቢዚ ነበርኩኝ። አሁን ግን አልጠፋም። በጣም ቆንጆ ቆንጆ ነገሮችን እንግዲህ ቆንጆ ብሎጎችን ይዤላችሁ መጥቻ አለሁኝ። አሁን የምገኘው በጣም ውቢቷ የሆነችዋን አርባ ምንጭን አብረን እናያለን። አዳዲስ ብሎጎችን እሰራላችኋለሁ። ሳባ ውስጥም ከከተማ ውጭ አገር ውስጥ እንግዲህ ያለውን ነገር እንግዲህ አሪፍ አሪፍ ነገሮችን አብረን የምንሰራ ይሆናል። እናንተ ቤታችሁ ቁጭ ብላችሁ፣ እኔ ደግሞ እየዞርኩኝ በጣም ቆንጆ ቆንጆ የተባሉ ሎጆችን አሪፍ አሪፍ የተባሉ ቦታዎችን እማሳያችሁ ይሆናል ማለት ነው። ስቴቱን ጋይስ፣ በጣም ናፍቃችሁኛል። የእውነት ኮመንት አድርጉልኝ። እንግዲህ አዲስ ደግሞ ከሆናችሁ ሰብስክራይብ በማድረግ የሮዚ ፋሚሊ እንድትሆኑ በትትና እጠይቃለሁ። እጅግ በጣም የሚያምር ቪው ላይ ነኝ ያለሁት አስወርድ ልነግራችሁ አልችልም። ጸጥታ እኔ ብቻ ነው ማወራ ያለሁት ራሱና ደስ የሚል አይነት ሰላም ያለው ቦታ ላይ ነው እምገኘው። ሶ የተለያዩ ነገሮች ቦታ እንሄዳለን፣ ቱር ጋይዶቹንም አናግራለሁኝ። አሪፍ አሪፍ ነገር እንግዲህ እምናይ ይሆናል ስቴይት ያ ጋይስ፣ እንግዲህ ያው ከመንገድ ነበር የመጣ ነው። ሻወር ወስደን ሪፍሬሽ አድርገናል። ስለዚህ አሁን ጉዟችን ወደ ዶርዜ ቪሌጅ እንሄዳለን። ካልቸር የሆነ አይነት ነገር የምናይበት ቦታ ነው። ስለዚህ አብራችን ተከተሉ። ለትስ ጎ ጋይስ፣ እንሄዳለን፣ ተከተሉ። ስለዚህ በጣም ብዙ የኮባ ምናምን እያየን ነበር ስንመጣ እራሱ እና፣ በጣም ብዙ ቦታ አለ አይደል? እዚህ ጋር አይ ያው አልሬዲ እዚህ ጋር እራሱ ቆርጠው እየወጡ ነው። ሰው ሁሉም ሰው በየቤቱ አለ ማለት ነው። ማለት ሁሉም ሰው በየቤቱ ላይ አለ። አዎ፣ ኦኬ፣ አዎ። እና ቅድም ከኤርፖርት ላይ ስንመጣ እራሱ ውጪ ይኖር ማለት ነው። ምንም እንግዲህ የማንን ደግሞ አላቀርም። ቤቶች ምናምን የለም እዛ ጋር ግን እስቲል አለ

እንደምትሄድ በመወቀ ሁኔታ እንግዲህ ተቀብለው፣ በጣም ደስ ይላል እንግዲህ ያ ማለት ማለት ነው። ተዋረው እያለም እንግዲህ በጣም ተቀብለናል። በጣም ደስ የሚለው ቆንጆ እንግዲህ እነሱ የባህል ጭፈራ እንግዲህ እያሳዩን ጥሩ አቀባበል አድርገው ምናምን እኛም ተሳትፈን ነበር እንዳያችሁ። ስለዚህ አሁን ደግሞ አይቻልም ተብለናል። ስለዚህ እኛም በጣም ደስ ይላል። አሁን ውስጥ ገብተን የእነሱን የባህላዊ ደስ ከዛ እንግዲህ አብረን። በድጋሚ እንኳን ወደ ዶርዚ አካባቢ በሰላም መጣች መጣችሁ። ያላችሁ ቦታ አካባቢ ዶርዚ ነው የሚባለው። ዶርዜ ላይ ወደ 12 የሚጠጉ ትናንሽ መንደሮች አሉ። ኦኬ። እና ከነሱ አንደኛው መንደር ነች ሀይዞ ዶርዜ ተብላ ነው የምትጠራው። ሀይዞ ዶርዜ እና ቴዲ ስለኛ ዘፈነበት ምክንያት እንደሚታወቀው አገራችን መንደር አካባቢ ያው ዶርዜ ነው። ላይ ወደ ቶታ ያስሩትም እንዳለ ማለትም ከፍታው ላይ በግምት ወደ 47 ሺ ይጠጋሉ እና ደግሞ በብዙ አክቲቪቲ ነው። ቀደም እንደነገርኳቸው በሽምና ነው በባህላዊ

እንሰ ደግሞ ተጠቀለ ለጋማ ለጋማ ማህበረሰብ ህይወታቸው ማለት ይቻላል። ያው ምክንያቱም ሁሌ የምንመገበው ምግብ ከእዚሁ ከሰሰለምና እና አብዛኛው ዶርዜ ማህበረሰብ እዚህ ማውንቴ ላይ የሚኖሩ ሰው እንጀራ የሚመገበው በዓመት ሰው ውስጥ ያራተኝ ምክንያቱም ያው እንደምታዩ ከፍታ ላይ ስለምንወር ፕላስ ደግሞ ያ ጤፍ ይለኛ ውድም ስለሆነ ሁሌም የምንጠቀመው ከህ ከእንሰት የምናገኘው ቆጮ ነው ማለት ነው። ቆንጮ በጣም ቆንጮ ጠንካራ ያረጋል፣ ጤነኛ ያረጋል። በጣም እወዳለሁ እና እንሰት ደግሞ በተፈጥሮ ሶስት ክፍሎች አሉት። ቅጠሉ ፓርት አለ፣ ግንዱ አለ፣ ስሩ አለ እና ዶርዜ ላይ ለከብቶች እንደምግብነት ክረምት ላይ ደግሞ ልክ እንደ ጃንጥላ እንጠቀማለን። አንዳንድ ጊዜ ደግሞ አንዳንድ እቃዎችን ፓክ ማድረግ ጭምር እንጠቀማለን። ግን ዋነኛው ፓርት ማለት ቡላና ቆጮ የምናገኝበት ፓርት ግንዱ ነው ማዕከለኛው እና ግንዱ ፓርት ቆርጠን ስንፍክ የምናገኘው ፕሮዳክት ለቆጮ ነው የሚሆነው፣ ለቆጮ ይሆናል። ኦኬ እና እንደ ሞይ ፋቅሮን ከመቅበራች በፊት እንጨምቀዋለን። ቆጮ ይቀበራል አይደለ አለ ተብሎ መገብ ጋር ስብራት ሴቶች ቡላና መከራ

እና አንቺም ያ በዛ ያቀጠም ዛሬ ያው ነገር ተከተበሽ ነው። እሺ እሺ፣ ደስ ይለኛል። ቤት እስከ መጣችሁ ድረስ ቤት ነው። እሺ፣ ቆንጆ ሶስት ቤቶች አሉ። ጊዜ ባህል ትልቁ ቤት አንዳንዴ ደግሞ ከጓሮም ያው መስራት እንችላለን። አዎ በጣም አዎ፣ እዛም መስራት እንችላለን። እና ፕላስ ደግሞ ከውጭ የቤት ውስጥ አዎ፣ የምን ይነሳ ቅርጻ አለ። ምንድን ነው ቆይ፣ ኤሌፋንት አይደል? አዎ፣ ያው ይሄ ዐይኑን ነገር ይመስላል ይሄ እንዲህ ነገሩ ምናምን። አዎ አዎ፣ በዝሆን አዎ። ሰላም

እና በረቱ ውስጥ እንደሆነ የተፈለገበት ሁለት ሪዝናል እና ዋነኛ ነው። አንደኛው ምክንያት ምንድን ነው? በረቱ ውስጥ እንደሆነ የተፈለገበት ጌታችን መድኃኒታችን ኢየሱስ ክርስቶስ የተወደደ በረቱ ነው። እኛ ጋር በዛ አጋጣሚ ትልቅ ቦታ ይሰጣል አይደል? ቦታ ማለት ነው። እና እንደ አጋጣሚ ሆኖ አንድ ቤት ውስጥ ባልና ሚስት ቢጣሉ ምስቴው ባለሙያ ፈርታው ደ ካፍቶች በረት ሸሽታ ሮጣ ከገባች ባል ቁጭ ካለበት ቦታ እራሱ አይነሳም ወይ ማይንድስ መጣለት

በኋላ ደግሞ ወደ ውስጥ እንገባ አሳይሻለሁ። ከቤቷ ጀርባ ትንሽ መስኮት አለች እና በዛች መስኮት ለበት ለማዳበሪያ ለኩበት፣ ፕላስ ደግሞ ለቤት ወለድ። ደግሞ በስተግራ ያለች ትንሽ ቤት ባይዞ ወይ ጫጉራ ቤት ናት። በጣም አንድ ወንድ ልጅ ካገባ በኋላ አባት

ሁለት ወር ሶስት ወር ቀደም ብሎ ነበር። ያ ለምንድን ነው? መስከረም ወር ለሚከበር ትልቅ በዓል፣ አዎ፣ ከመስቀል ከመስቀል። ኦኬ። ይባል ማለት አዲስ እንደ ተጋቡ ማህበረሰቡ የሚያሳዩት በደንብ ተደርጎ ይቀለባል። ምክንያቱም ለዛ በዓል አምሮባቸው ማለት ወፍሮ እንዲወጡ ስለፈለገ እና የዛኔ እዛ ኢቨንት ላይ አምሮባቸው ወፍሮ ከተገኙ የልጁ ቤተሰቦች ተብሎ በጣም ላይ በሩን በላይ ነበር እና

ሳኑን በግርጃችን ነስተው ነው የምንገባው። አዎ፣ እሺ፣ ደህና ዋላችሁ ነው። እና ደሞ ዝም ተብሎ አይገባም፣ ሰላም ለዚህ ቤት ነው ማለት ሰላም። በፊት እስካሁን በሰጣችሁ ገለጻ ያልገባች ነገር ካለ መጠቅ ይችላል ወይ? በጣም በእውነት የሚገርም ገለጻ ነው። አንተ በጣም ታደልሃል። አንተ አስቦ እንግዲህ አድገህበትም ለእንደዚህ ለእንደኛ አይነት ለሚመጣ ሰው ማስጎበኘት ራሱ ይሄን የመሰለ ባህልህን እኔ በጣም ደስ ይለኛል። አጉሽ እኔም ቢኖረኝ እንዳንተ እንደዚህ ማስጎበኝበት በእውነት በጣም ደስ ይላል። በጣም ኮርተን ባህል ኪያ ወት እንግዲህ ሌሎቹንም ባህሎቹን ለማየት እና እኔ ደግሞ አልተቻልኩም መልስ ላሁለት አይደል ሁለት መልሻለሁ እስካሁን ስለዚህ አስበበት እንዳትረሳ። እሺ፣ እሺ ተብለው ነው የሚገባው። ሳሮ ኬሳሶ ሳሮ ኬሳሶ። እሺ፣ ሳሮ ኬሳሶ ሳሮ ኬሳሶ እና ቤት መጀመሪያ ውስጥ ስትራክቸሩን እናንተ ሌላ ገጠር አካባቢ ላይ እንደዛ አይነት አጋጣሚ ቤትና ቤት ምንድነው? ማለትም ሌላ ብሄር ቤት ውስጥ የምታገኙት ነገር እዚህ ቤት ውስጥ የለም ምንድን ነው የጎደለጣም እስ ፒላር የለውም መሰሶ የለውም መሃል ላይ መቆም ነበረበት እና ዶርዜ እዚህ ማህበረሰብ ለቤቱ የማይጠቀምበት ሶስት ምክንያቶች አሉ እስኪ ከእንደሱ ማለት ነው ምክንያቱም የሚሰራበት እንትን ቀርቃ ስትሮንግ ስለሆነ እና እንዳይፈርሰም ያደርገዋል ከዚ እናንተ እሳት ምናምን እዚህ ጋ ስለምትጠቀሙ ያጠነክረዋል

እና ሌላኛው ደግሞ ምንድን ነው አሁን ለምሳሌ ለዚህ ቤት ምሶ ተጠቀም እንበል እና ማለት እንደ ምሶ መልክ የተጠቀመ እንጨት ምስጥ ማያስዱ ማይበላ ከሆነ እነዛ ምስጦች ቤቱ ብቻ የሚበርት ከሆነ ማለኛ ማይወርድ ከሆነ ቤቱ ብቻ የሚወርድ ከሆነ ይበሷል። ወደ ላይ ይቆም ሊካደለሱ ቤቱ እንደምታዩት ከታች እስከ ላይ በጠብ የተሸመነ ነው ይላል። እና ጫፍ ላይ ደግሞ በንድ አድርጓል። እና አንድ ነገር ሲጣበቅ ንብረት ሲኖረ አቅም ይኖራል። ለዛ ነው። እና እዚህ ጋር በሩ አካባቢ ሁለት መኝታዎች አሉ። እነዚህ መኝታዎች ለእንግዳ ናቸው። ጠቅላላ በዚህ ዶርዜ በጋሞ ባህል አ ለምሳሌ አንድ ሰው ወደ ሌላ አካባቢ ይሄዳል ቢ ከመሸበት ከረከመ ራሱ ማናውቀው ሰው ቢሆን እራሱ ማለት ነው ወደኛ ቤት ቀረብ ብሎ ጠይቀን ከሆነ ነው፣ ያ ማለት ከቤቱ ባለቤት ፍቃድ ፐርሚሽን እስከሚያገኝ ድረስ መግባት አይችልም። እና የቤቱ ባለቤት ወደ ቤቱ እንግዳ እንደመጣ ሳውቅ ቡና ወይ ሻይ ላይ ነግራቸው የሆነ ነገር እንዲዘጋጅ ነግራቸው እና የሚዘጋጁ ለእንግዳው የሚዘጋጁ ነገር ሲደርስ እንግዳውን ኖሮ ውስጥ እንጋብዛለን እና እንግዳውን በሩ ጋር የምናቀውበት ፖይንቱ ምንድነው በዶርዜ ባህል እንግዳ ባዶ ቤት መጋብዝ ኖሮ ስለሆነ ነው ሳይዘጋጅ ቢ የእንግዳ የሆነ ነገር ፋሚሊዎች የሆነ ነገር ሲበሉ ከደረሰ ሰው ዝም ብሎ ቶሎ እንዲገባ ይፈቅድበታል። ግን ባህሮ ቤት ከመጣ ደግሞ እዛ እንድ ኮ ይደረገል ማለት ነው እስከሚዘጋጅ ድረስ ገልጽ ነው። ደግሞ ተጨማሪ መኝታ አለ ከታችና ከላይ። የታችኛው ለቤተሰቦች ነው። ወደ ላይ ከፍ ተደርጎ ስራ ደግሞ ለህጻናቶች እና በፊት ባይዞኛ ልጅ ያለ መኝታ ወደ ላይ ከፍ ተደርጎ አደ የሚሰራ ከዚህ ልክ ነበር። አሁን እናቴ ቃ ስለምታስቀምጥበት ነው። ከፋ ያርገህ ሰራቸው። ግን አሁን ለኛ ለልጆች ከዚህ ቤት ጀርባ ሌላ ቤት አለን። እኛ ልጆች ያን ቤት ምንጠቀም ለምኝታ ብቻ ነው። ምግብ መመገብ የመጫወት ከፈለ ግን እዚህ ጋር። እሱ ደግሞ ቤት ውስጥ ሰፋ ያለ ቦታ ይዘው የከብቶች ማድሪያ ሰፊ ነው። ሰው ይወጣሉ ያው ጥጃ ልጅ። አሁን እቺ ጥጃ ገና ልጅ ናት። አመት እስከሚሆን ድረስ እሱ ይሰጣታል። ለምን አትወጣም? ገ አይ አሁን ገና ብዙም አታይም። ኦኬ ሊቀሩ ተላይ ሜዳ ናቸው። ማታ ማታ ጊዜ እመለሳለሁ። ቅድም ነግሬያቸው በረቱ ለምን ውስጥ እንደሆነ ለምን ያስፈልገው በጣም እውነት ደስ ይላል። ሁለት ክፍሎች አሉ። የመጀመሪያ ውስጥ ያው ስቶር የምናደርግበት ነው። ውስጥ ለማድረግ ነው የምንጠቀማቸው። ግን እዚህ ሶስቱ መጠጦች የሚሰሩት ያ ሌላ ቦታ ላይ ነው እና እዚህ ጋር ደግሞ አጥሩ ላይ ብዙ ቅሎች ተሰቅሎበት ባህላዊ ቦርዴ መጠጫ ናቸው። እኛ ባህላዊ ቢራችን በዚህ ነው የሚጠጣው፣ እና ቀሉ እንደምታዩ ሁለት ሳይዝ አለው አይደለ? ትልቅ አለ፣ ትንሽ አለ። እና ትልቁ ቆጉሶ ይባላል፣ ትንሹ ደግሞ ቡሌ ይባላል። እና በትልቁ ቀል ቦርድ የሚጠጡት አዲስ የታጩ ጥንዶች ናቸው። በአንዱ በሁለት ነው የሚጠጡት። ሁለ አዲስ የታጩ ምሽራዎች እንደተጋቡ ማህበረሰቡ ኮሚኒቲ አካባቢ ሰው ማሳወቅ ሲፈልጉ በአንዱ የሚገልጽበት መንገድ። እንደገና ደግሞ የተጣላ ሰው እርቅ ሲያወርድ ሰላም እንደፈጠሩ እያንዳንዱ ቅል ላይ ማየት ትችላላችሁ። አካባቢ መስቀል ተሳለበታል። ይሄ መስቀል የተሳለበት ዶርዜ ላይ ኖት ፐርሰን ምንከተለው የሪሊጅን ኦርቶዶክስ ስለሆነ ሜቢ ምንከተለው። እንደገና ቀሎች እንደምታያቸው ለቤትም ጌጥም ጭምር ናቸው። መስቀል ጊዜ በድሮ ጊዜ በዚህ ውሃ ምናምን ይቀርበት ነበር። አሁን እዚህ ጋር ደግሞ የቤት ሰንተር ላይ እሳት ማንደጃ ቦታ አለችን። ቀደም ንግራቸው ወጭ ላይ ገለጻ ሳደርግላችሁ ቤት ውስጥ ያው ሻይና ቡና ብቻ ነው የምናፈላው ውጭ ላይ የተጨማሪ ኮኩሽን አለች ሜክ የሚሰራበት ላስቱ። ወደ ላይ ቀና ብላችሁ ማየት ትችላላችሁ። ሶስት መስኮቶች አሉ ጣሪያ ላይ ላስቱ በልትነች ሲስተም ግን፣ ከፍል ፊት ያሉት እነዚህ ሁለት ጭስ ማውጫዎች ቅድም ውጭ ላይ ሆነን ያይናቸው የዚሆኑ አይኖች ናቸው። እዚህ ጋር እንግዶች የምንቀበልበት ክፍል ደግሞ በእኛ ቋንቋ ይሄ ቤት አሰራር ዞኖ ኬትሳ ይባላል። እስኪ በሉት ዞኖ ኬትሳ። ያ ማለት ኩምቢ ያለው ቤት ወይም ግዙፍ ቤት እንደማለት ነው። አሁን ይሉ ሸሽቶ ሄደዋል። የእነሱን ለማስታወስ ነው የተሰራው። እና እንግዶች የምንቀበልበት ክፍል ዞኖ ይባላል። እናንተ ያላችሁበት የእኛው ደግሞ ውራዊ ኬትሳ ይባላል እና አርባ ሰባት ካሬ ነው ያረፈው በነገራችን ላይ ከዚህ በላይ ቤተሰብ አድርጎ መስራት ይቻላል እና ከዚህ በላይ ቤተሰብ አድርጎ የሚሰሩት ቤተሰብ ብዙ ከፍት ያላቸው ሰዎች፣ ብዙ ፋሚሊ ያላቸው እንደገና ደግሞ ብዙ ፓርቲዎች መፍጠር የሚፈልግ ሰው ከዚህ በላይ ሰፋ አድርጎ መስራት ይቻላል እና እንደገና ደግሞ ከውስጥ የቤቱን ስትራክቸር ማለት የቤቱን አሰራር ሲታይ ልክ እንደ ባስኬት ነው እና እዚህ ጋር ደግሞ ማን ይዚህ ማለት ላይ የተወጠረው ቀርካ አይታይ አዎ ምንም ቤት ሳፖርት ያደርግበት እንትን የለም ያለው ማስጫነት ነው የምንጠቀመው ምንድን ነው መስቀል ላይ ቋንጣ ይሰቀልበታል ኦኬ ብቅል እንደገና ደግሞ ቅቤ ምናምን ይሰቀልበታል ምክንያቱም በእሳቱ ጭስ እንዲብላለ ፈርምት እንዲያደርግ እንዲበስል ማለት ነው እና እዚህ ጋር ቤት ውስጥ ብዙ ወንበሮች አሉ። እነዚህ እያንዳንዱ ወንበር የተሰራው ከከፍት ቆዳ ነው። እንጨቱም ያው ጸድ ነው፣ ብዙ አመት መቆየት የሚችል ወንበር ነው። እና ቅደም ነገራቸው ከከፍቶች ብዙ የምናገኘው እንትን አለ። በጣም በጣም ከታረዱ በኋላ ገፈን ቆዳቸውን ወንበር፣ ለጠረጴዛ ለአልጋ ጭምር ማለት ነው። ኦኬ እና ሞሮሊቲ ሱፋት የኔ ይመስላል ከዚህ ቀጥሎ ወደ ጓሮ ነው የምንሄደው። መጀመሪያ ጥጥ ስፈተል ና ጥጥ ስፈ ላይ ሴቶች በጥጥ ፍተል አስታውቁ ወንዶች ደግሞ በሽመና ነው እና በእኛ ባህል ሴት ልጅ አትሸምንም ወንድም አይፈትልም ሄዶ ይመጣ ባህል ነው እና እኛ ጋር አንድ ነገር እንገራቸው መፍተል ሆነ መሽመን ማችል ሰው ትዳር ላይ መስረት ይችላል። በእውነት ምክንያቱም እንካማችን ስለሆነ ግዴታ ተብሎ ቶች ራሳቸውን የሚወክኑ ስራ ብደ ማድርጎ መቻል አለባቸው። ዛ ነው የምንፈላልገው። ምንም አይል ቆንጆ ብትሆን እኛ ገር አንድ ሴት ዋጋ የላት ፈትል ካልቻለ እና ፕላስቶም ቤቢስ ያለውን አላፊነት ሙሉ መውጣት አለባት። ላስተምረኛ በሚገባ አስተምራቸዋለሁ። እኔ ጥሩ ነው ይመስለኛል። ቆይ እናያለን፣ እኮ እናያለን። አያቴ ትሰራ ነበር ድሮ ማለት ነው። እና ትንሽ ለእኔ ከአያቴ ጋር እንትን እዚህ ኧረ በጣም ቆንጆ ነው። በጣም በደምብ ጎበዝ ነው። በጣም ሳሮ ክረምት ሲሆን የሆነ ወደ እንትኑን ሆነ ምናምን ተብሎ ሳሮ